እንደዚህ አይነት መድረኮች ከምንም ነገር በላይ ሀገራት የእቃዎችና የአገልግሎቶች ዝውውር የተሻለ የሚያደርጉበት ነፃ የንግድ ቀጣና የሚፈጥሩበት ብቻ ሳይሆን አንዱ ካንዱ እየተማረ የሸቀጦች ዝውውር ብቻ ሳይሆን አልቲሜትሊ የሰዎች ዝውውርም ነፃ ሆኖ የአንዱ ሀገር እድገት የሌላውም ሀገር እድገት የሚሆንበት ከፉክክር ይልቅ በመተጋገዝ ላይ የተመሰረተ በትስስር ላይ የተመሰረተ አብሮ የማደግ እሴትም የሚዳብርበት አንድ አጋጣሚ ነው፣ አንድ ተቋም ነው። ግን ይሄ ተቋም ለአራተኛ ጊዜ ባደረገው ሰሚት ካነሳቸው መሰረታዊ ጉዳዮች መካከል አሁን በአሁኑ ሰዓት ያለው የዲጂታል ስርዓት የእሴት ሰንሰለትን የተሻለ ደረጃ ላይ በማድረስ በኩል ሀገራት ከዚህ በዚህ ረገድ ተጠቃሚ የሚሆኑበትን ሁኔታ ለማሳየት የሚያስችሉ ልምዶችም የሚለዋወጡበት ከምንም ነገር በላይ ግን ከተቋቋመ ረዥም ጊዜ ሆነው ተቋም ነው። አፍሪካ ሀገራት መካከል ሊፈጠር የሚገባውን የንግድ ትስስር፣ ቀጠናዊ ትስስር ተግባራዊ ከማድረግ አንጻር ብዙ ርቀት የሄደ ተቋም ነው። እንደተባለው ነው ሰዎች እቃዎቻቸውና አገልግሎቶቻቸውን በነፃ ማዘዋወር በቻሉ ቁጥር የሰዎች ዝውውርም የዛን ያክል ነፃ ሆኖ በተፈጠረ ቁጥር በመሀል ሊኖር የሚችለው ግጭት እየቀረ ከመፎካከር ይልቅ በመተባበር ላይ የተመሰረተ ግንኙነት የሚዳብርበትን ሁኔታ ይፈጥራል። ስለዚህ ከዛ አንጻር አይ ቲንክ ትልቅ ጠቀሜታ ያለው መድረክ ነው የሚል እምነት አለኝ።